በህግ እየተፈለገ ይገኛል። በእስልምና ላይ የጥላቻ ንግግር የተናገረው ይህ ግለሰብ በህግ እየተፈለገ ነው የሚገኘው። ይህን አና ለባብስ ትውልድ ሲጠፋ ዝም ብለናል። ና እንወዳለን እናከብራችሁ። አድራሻውን የምታውቁ ለመጅሊሱ የህግ ክፍል ጥቆማ እንድሰጡ እንዲሁም ደግሞ በውስጥም ልታናገሩኝ ትችላላችሁ። አባታችን ሙፍቲን ስናስብ አሁንም አና ለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አድራሻህን እንድታጠፋ ተደብቀህ እንድትከታተል አደረገ። ስብሓንላህ። አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። እኔ ምላች ዋሃብያ የሚባለው ጀለስ ግን ማን ነው? እኔ አሁን ዛሬ ዋሃብያ ስለሚባለው ጀለስ ነው የምናወረው ማለት ነው። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ላባታችን ዱዓ ማድረግን ነው እኛ የምንፈልገ በህግ እየተፈለገ ይገኛል። በእስልምና ላይ የጥላቻ ንግግር የተናገረው ይህ ግለሰብ በህግ እየተፈለገ ነው የሚገኘው። አድራሻውን የምታውቁ ለመጅሊሱ የህግ ክፍል ጥቆማ እንድሰጡ እንዲሁም ደግሞ በውስጥም ልታናገሩኝ ትችላላችሁ። ሁላችሁም በዚህ ጉዳይ ላይ ተሳትፉ፣ ግዴታችንም ስለሆነ። ማንም እየተነሳ የማንም ሃይማኖት ላይ አፉን መክፈት የለበትም። እንደነዚህ አይነት ባለጌዎች በተገኘው አጋጣሚ ሁሉ መቀጣትና መማር መቻል አለባቸው። ሌሎችን ለማስተማር ግዴታ መቀጣት ስላለባቸው ለህግ መቅረብ አለበት። ሁላችሁም ተሳትፉ። አባታችን ሙፍቲን ስናስብ አሁን ማና ለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ይህን አና ለባብ ትውልድ ሲጠባዝም ዝም ብለናል ና ከብራቸዋል እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነውኛ የምንፈልገው

ይጠቅማል። እንዲህ ነሚሉ የሚሉ ልጆቹን ስታወራጭ ትላልቆች ከዚህ መታረማለን። ለሞተ ሰው ዱዓ ነው ይደረገ። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ሥራቸው ተቋርጧል። ከእኛ ዱዓ ነው የሚያገኙት። እንደዚህ ሰዎች የሌላ እምነት አባቶች፣ አርቲስቶች፣ ጋዜጠኞች፣ ታዋቂ ሰዎች፣ ባለሀብቶች፣ ኤምባሲዎች ሀዘናችንን ለመጋራት የአባታችንን እንልፈት ሐዘናችንን ለመጠገን አብረውን ቆሙ፣ አብረውን አነቡ። እናመሰግናቸዋለን። አላህ ሂዳያውን እስጣቸው። ሌሎችም ደግሞ ባግርሞት ታዘብን። ከዚህ ተጻራሪ ለመቆም የጣሩትን ሴራን ይዘው የመጡትንም ተመለከተናቸው። የእኛ አንዳንድ ወጣቶች የሠሩትን ስህተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸውን ሊረጩ ያሰቡን ሰዎችንም ምን ጥረን ታዘብናችሁ። እስልምና ውስጥ መጥቶ ፈትዋ ለመስጠት እገሌ ቡድን እንዲህ ነው፣ እገሌ ቡድን እንዲህ ነው ብለው ሊያባዱን የሞክሩትንም ታዘብናችሁ፣ ተመለከትናችሁ። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናችሁ። ደግሞም ሌሎችን አብረን ታዘብነ፣ የእኛዎችን የእኛም ምስኪኖች የነዛን መፈክር ያዳመቁ የነዛን ላይክና ሸር ያደረጉ ለማውገዝ ብለው ድሉን ለመጠቀም የሞከሩ የእኞች ምስኪኖችን አየናችሁ። እነዚህ ከሌላ እምነት መጠው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅ ጥልም ብለው እገሌ ሱፊ፣ እገሌ ውሃቢ፣ ውሃቢ ማለት እንዲህ ነው ብለው ሊያባዱን ሲሞክሩ በትዝብት ተመለከትናቸው። የእነሱን ድምጸት ደግሞ ይዞ ያስተጋባ ሱፍያ ነኝ ብሎ ያመነ ደሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉና፣ እናንተ ወጣቶች እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ። የሰሜኑ ጦርነት ጊዜ የወደመው የመሻይኮቻችን ሐሪማን፣ በርካታ የዕልም መካኖች ወድመዋል። አላውን የሉ እነሱ ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው እነ ሸህ መሐመድ ሐሚድዲን ዑለማዎችን ማሊክ ተካቸው ብለው ሁለሞችን ሰብስበው እያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሩ ሰዎች ስለወደመ ብቻ እነዚህ ዛሬ ወሃቢ ሰለፊ እያሉም የሚያባሩ ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ላይ እህቶች ይሄን ሒጃብ እየከለከሉ ያሉት ሶላት እየከለከሉ ያሉት ሙስሊም። እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሀል ያለው ልዩነት ቅርንጫፋዊ አልያም ፍቅሃዊ አሕካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመል ጠንቋይ ጋር መሄድ ይኖራል። ይሄ ሱፍያውን አይወክልም። ሱፊያኛ የምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ ተፍሲር ያቀሩ ነህውና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ እንደነ ሻሃሊ ጎንደር ያሉ እንደነ አብሬት ዳና ነሾንኪ የመሰሉት ናቸው። የሱፍያ አርማውጫት ከነዚህ ጋር ሰለፍ ሰፊ ልዩነት የለን። ሁለቱም ሳይድ ጠርዝ የረገጠ ይኖራል። እነዚህ በውቀት ይታረማሉ። እነዚህ በውቀት ሲስተካከላሉ በዚህ ከአባታችን ህንፈት ይሄን አንድነት፣ ይሄን አብሮነት፣ ይሄን መተሳሰብ ተገምዶ የማይፈታ መሆኑ ሙስሊሙ ያስመሰከረበት ክስተት ነበር። ተራሶች ሳይሆኑ ትላልቅ ዑለማዎቻችን ዱንያን መሻገራቸውን ስናይ እኛ ተሮቹ ቁመን እንድናስብ የሚያደርገን ሁኔታ ተከስቷል። ዓለም ላይ በርካታ ትላልቅ ዑለማዎች ምድርም በቅርቡ ተሰላብተዋል። ሁለቱም ብንጠቅስ የሳውዲ አረቢያውን የፈትዋ አባት አሊ ሼኽን እናገኛለን። መተኪያ ያልነበራቸው ትልቅ ዓሊ ወደ ሀገራችን ስንመጣ በቅርቡ ያጣናቸው አባታችን ተቀዳሚ ሙፍቲ ሐጅ ዑመር እድሪስ እናገኛለን። ሁሉንም አላ ይርሃማቸው። ማረፊያቸውን አላ ፍርደው ሲያርገው፣ ከነቢያት ጋብሎ አላ ያሰልፋቸው። ያጠፉት ወንጀል ካለ ሁሉን ይለፋቸው፣ እኛንም አላ ይለፈን። ዑለማዎችን ማጣት ተራሳውን ማጣት አይደለም። አላ ለዑለማዎቹ የተለየን ክብርና ደረጃን ችሯል። ዑለማዎቹ የነቢያት ወራሽ ናቸው። ነቢያት ብርና ገንዘብ አይደለም ያወረሱት እውቀትን ያወረሱት

እዛ ነው። ከዚች ተነስተው ኢማማው አይማዎቻችን ከዚህ የተሻለ ደረጃ አላሉ። የሰማይ ነዋሪ የምድር ነዋሪ ለነሱ ስትግፋር በማድረግ ቢዚ ከሆኑላቸው ዞች በላይ የትኛው ደረጃ ዘች ምድር ላይ አለ? እነሱ የጻፉበት መድ ሸሂዶች ካፈሰሱት ደም በላይ ዋጋ አለው። አላ አላህ ዘለ ሐሰኑል በስሪ። ለዛ ነው የውመል ቂያማ እኮ የዑለማዎቹ የጻፉበት መዳቸው ቀለሙ ሸሂዶች ያፈሰሱት ደም ሚዛን ላይ ይቀርባና፣ ታዲያም ያሸንፈው ሸሂዶችን አቅጣጫ ያሳዩት ያነሱት የመሩት ዑለማዎች የኡስታዞቹ ብዕር ነው ሚዛን የሚደፋው ቀለሙ ይላል። ደረጃቸው ትልቅ የገዘፈ ነው እንድንላ ይላሉ። ነቢይ ዐሌህ ስላት አላህ ወመላይከተህ የእሱ መላኢኮች ወአህለ ሰማዋትህ ወአርድ የሰማይ ነዋሪዎች የምድር ነዋሪዎች ጉድጓዱ ውስጥ ያለ ጉንዳን ባህር ውስጥ ያለ አሳ ነባሪ እስትግፋርን ይጠይቀዋሉ የሰው ልጆችን መልካም ለሚያስተምሩ ዑለማዎች ይላል። አንተ ዛሬ ክብር ያልሰጣቸው ዑለማዎች ወንዝ ውስጥ ያለ አሳ ነባሪ ለነሱ እስትግፋር ያደርጋል። ደረጃቸው የተለቀ ማዕረጋቸው አላህ ዘንድ የጎነ የነቢያት ወራሾች የነቢያት ተከታዮች

ተማርንባቸው የመጀመሪያ አስደሳቹ ነጥብ ሕዝበ ሙስሊሙ አንድነቱን ያሳየበት አብሮነቱን ያሳየበት ለዑለማዎቹ ክብርንና ሞገስን የቻረበት ክስተትን አስተናግደን ውስጣችን በሐሴት ተሞላ። ሊለዩን ሊበትኑን ያሴሩት ሰዎች እጃቸውን አፋቸው ውስጥ ከተው ቁጭ አሉ። ሚዲያዎቻችን በአጠቃላይ ፌስቡኮቻችን፣ ቲክቶኮቻችን፣ ኢንስትግራሞቻችን በአጠቃላይ ስለዓሊሞቻችን ሞት ዘጋ። አድራሻህን እንድታጠፋ ተደብቀህ እንድትከታተል አደረገ። ስብሓነላህ። በሃይማኖት መካከል ግጭት ለመፍጠር የሚጥሩ ሰዎች ሁሌም እንደዚህ እንደተረበሹ እንደተሸበሩ ይኖራሉ። እንደተመለከታችሁት ትናንት ከእስልምና እምነት ውጭ ያለ ግለሰብ የሆነ ክርስቲያን አካል ለእስልምና ያለውን ጥላቻ የሚናገርበት ክፍተት አገኘሁ ብሎ በሙስሊሞች መካከል አደገኛ የሆነ ግጭት እንዲፈጥር ሞክሮ ነበር ነገር ግን አልሐምዱሊላህ አልተሳካለት አላህ ቁርአን ላይ ምን ይላል ወመከሩ ወመከረ ላህ ወላሁ ኸይሩ ልማኪሪን እነሱ ሴራቸውን አሴሩ እስልምናን ለማጥፋት ለማዳከም ለማጋጨት የተለያዩ ሴራን አሴሩ ወመከረ ላህ አላህ ደግሞ በእነሱ ላይ አሴረባቸው። ወላሁ ኸይሩል ማኪሪን፣ አላህ ሴራን በሚያሴር ላይ፣ በኢስላም ላይ የሆነ ነገር ለማድረግ በሚያሴር ላይ አላህ ከሱ በላይ ያሴርበታል። እንደዚህ አይነት ተግባራት እንትታችሁ፣ የራሳችሁን ትምህርት ማስተማር ማስረጃችሁን እያቀረባችሁ ሰዎችን መጣራት ትችላላችሁ። እንደምትመለከቱት ትናንት ቪዲዮ ሰርቼበት ነበር። የተለያዩ ወንድሞችን ቪዲዮ ሰርቶበታል። ዛሬ ላይ አካውንቱን ገብታችሁ ብትሄዱ በምትመለከቱት መልኩ አጥፍቶታል። ተናግረህም ሰላም አታገኝም። ውስጥ ይሸበራል። ተደብቀንም ዝኖረው ይሄ ሁሉ የምንጣጣ ነው። ያለህን ጥላቻ እፍና አድርገህ ያለመያዘ ጥላቻ እንዳለህ እናውቃለን። ነገር ግን ያዝ አድርገው በልኩ አድርገው። አልሐምዱሊላህ ወደ እስልምና ሃይማኖት ስትመጡ ኢስላም ለሁሉም የሰው ልጅ በሙሉ ሰላም የሆነ ሃይማኖት። ከንግግር እንኳን አላህ መልካምን ንግግር እንድንናገር ያዘናል። እንደዚህ አይነት የሚያጋጩ ቃላቶችን፣ ወደ ጠብ የሚመሩ ቃላቶችን እንድንርቅ አላህ ያዘናል። እስልምና ተከታዮች ብቻ አይደለም፣ ለሰው ልጆች በሙሉ አላህ ቁርአን ላይ ምን ይላል? ወቁሉ ሊናሲ ሑስና፣ ለሰው ልጆች በሙሉ መልካምን ንግግር ተናገሩ። ሃይማኖት ሳይመረጥ፣ ዘር ሳይመረጥ ለሰው ልጅ በሙሉ መልካምን እንድንናገር ያዘዘን ታላቅ የሆነ ዲን። ስለዚህ መልካምን መናገር ካልቻልክ ደግሞ ዝምታን መምረጥ፣ ዝምታ ማንንም አይጎዳም። ስለዚህ ነው ነቢዩ ሰለላሁ አለይሂ ወሰለም ምን ይላሉ? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ልየስሙ ከእናንተ ውስጥ በአላህና በመጨረሻው ቀን ሙቶ በመቀስቀስ የሚያምን የሆነ ሰው መልካምን ነገር ይናገር። መልካም ነገር ደግሞ መናገር ካልቻለ ዝም ይበል። ይህ ነው እስልምና። መልካምን ነገር እንኳን መናገር ካልቻል ዝምታን እንድትመርጥ የሚያዝዝ ዲን አያልችልም አልችልም ብለ፣ በዚህ አይነት መልኩ ሌላ እርምጃ የምትሄድ ከሆነ ደግሞ ከሁሉም በፊት የዲኑ ጠባቂ ከሆነው አላህ ጋር ነው ግንኙነት የሚሆነው። እንደምንመለከተውም አላህ በአንድ ቀን አድራሻህን እንድታጠፋ ተደብቀህ እንድትከታተል አደረገ። ሱብሃናላህ ሙስሊሞች በዲኑ ላይ በኢስላም ላይ የሚደረጉ ነገራቶችን በንቃት መከታተል ይኖርበታል። ማንኛውም ሰው እየተነሳ የሆነ ነገር ባለ ቁጥር እውነቱ ነው ብሎ ሙስሊም ወገኑ ጋር መጋጨትና መጣላት ያስተሳሰብ ጠባብነት ነው። አላህ በዲናችን ላይ የምንጸና ሰዎች አላ ያደርገን። ሰላሙ አለይኩም ወረመቱላ። እኔ ምላችሁ ዋሀብያ የሚባለው ጀለስ ግን ማን ነው? እኔ አሁን ዛሬ ዋሀብያ ስለሚባለው ጀለስ ነው የምናወራው ማለት ነው። ዋሀብያ የሚባል ጀለስ አለ። ይህ ጅብ የሚለው ዋሀብያ ና ይህ ጅብ አሁን ይህን ጅብ ስናገር እኔ ባይተወይ ሃይማኖት ምናም ነገር እየተናገርኩ አይደለም። ይህ ይታወቅልኝ። ይህ አንድ ተራ ግለሰብ ነው። ተራ ማህይም ግለሰብ ነው። ከሃይማኖት ጋር ምንም የሚያገናኘው ነገር የለም። ሃይማኖትን የሚወክል አይደለም። እኔ የምናገረው ይህንን ጅብ የእሱን አመለካከትና የእሱን አመለካከት የያዙ ሰዎችን ነው። ናው ዋሃብያ እኛ የምናውቀው ዋሃብያ አለ አደለ? የሆነ እኛ እርስ በርሳችን በትንሽ ምንድ ነው በሀሳብ ልዩነቶቻችን ቁጭ ብለን ብናወራባቸው አብዛኞቹ ልንፈታቸው የምንችላቸውን የሀሳብ ልዩነቶች ምክንያት ስም መጠራረት አንፎርቹኔትሊ ባህላችን አድርገን ስለያዝን የሆነ የጠራንበት ስም አለ የሆነን ግሩፕ ማለት ነው። ይህ ጅብና የዚህ ጅብ አመለካከት ያላቸው ሰሞኑን የዛሬ አስራ አምስት ቀን ምናምን ነገር የሙፍቲን አይነት ሼኾችን መስጂድ ውስጥ የረሸኑ ሰዎች ግን የሚጠቀሙት ዋሃብያ የሚባል ተርሚኖሎጂ አለ። የነሱን ወንጀል የነሱን ምናምን ምናምን ለማረሳሳት እና የሆነ የሆነ ሌላ አጀንዳ ለመፍጠር ማለት ነው። ፖለቲካል ተርሚኖሎጂ ነች። ዋሃብያ ማለት ነው። ናው እኛ ምናውቀዋለን ምናምን ምናምን። እሱን ቁጭ ብለን ብናወራበት ልንፈታው ምንችለው ነው። መስጂድ ውስጥ ባይ ዘወይ በዕለሞቹ ደረጃ በሁለቱም አመለካከት ያሉ ዕለሞች ማለት ነው። ጀለሶች ናቸው። ገባችኋል? አድሮ ከድሮ ጀምሮ ይተዋወቃሉ። ጀለሶች ናቸው። አብሮ ነው የሚጠጡት። አብሮ ነው የሚበሉት። ይከባበራሉ። የዑለማን ቀጠር ዑለማ ያውቃል አሳምሮ። የሚሰዳደበው ታች አለው ባለጌው ነው። ታች አለው አራቢ ድሮም ረሱ ስ ለምን የሚያስቸግረው አራቢ ነበር። አራቢ ው ባላገሩ ምንም የማያውቀው ማህይሙ ነው፣ ታች የሚሰዳደበው። ስለዚህ እንደዚህ ባለጌዎች በሚናገሩት ንግግር የሆነን ግሩፕ እንትን ለማድረግ መሞከር አያስፈልግም። ቢኮዝ ታች ከወረድን በየትኛው ማስተሳሰብ ላይ ባለጌ አለ። ስለዚህ በእነዚህ ባለጌዎች ልንትልነ ልንሎክል አይገባም። እውነተኛውን ማየት ከፈለጋችሁ ዑለሞቹን እዩ። ዑለሞቹ ምንድነው ያደረጉት? በሙፍቲ ሐጂ ዑመር ኢድሪስ አላህ ይዘንላቸውና፣ በእሳቸው ሞት ምንድነው ያሉት? ምንድነው ያደረጉት የሚለው ዕለሞቹን እዩና ታች አለውን ባለጌ ተውት። ምክንያቱም ባለ ወደ ባለጌ ከሄደን በኛም የትኛውም ጋር የትኛውም ፖለቲካ አመለካከት ጋር ስላለ ማለት ነው። ለማንኛውም ዋህብያ ማንዶ ታውቃላችሁ እኛም እና ቀው ዋህብያ ሌላ ነው አይደል ይህ ጀለስ ግን ይህ ጅብ ግን የሚናገረው ዋህብያ ማንዶ ታውቃለህ ሁሉንም ነው ሁሉንም ሁሉንም ደሞመንት ይወላ አነ አሩን በአረንጓዴ ሻለህ ደምቀ ማለት ነው። መውሊድህን እያከበርክ ምናምን የአክሱም ሙስሊም ሴቶች ሂጃብ መብት ይከበርካልክ ዋህብያን አኮርዲንግ ቱ ዲስ ጋይ ዋህቢ ይሄን አሳምረል ታውቅ ይገባል። ፖለቲካል ተርሚኖሎጂ ነች። ሙስሊሙን መከፋፈያ ከፋፍሎ ማታገያ የሆነን ቡድን ወደ ራስ ለማሰለፍ የሚደረግ ፖለቲካል ተርሚኖሎጂ ነው። ንቃ። ያቂዳ አይደለም ይሄ ያቂዳ ልዩነት አይደለም። ይሄ ጀለስ እየተናገረ ያለው ያቂዳ ልዩነት አይደለም ወይ ኦር ያቂዳው ልዩነት ገብቶት አይደለም። ይህ ጀለስ እየተናገረ ያለው ም ታውቃላችሁ ፖለቲካል ተርሚኖሎጂ ነው። አቂዳውን እኛ መስጂድ ውስጥ እናቀዋለን፣ መስጂድ ውስጥ እንፈተዋለን፣ ተወያይተን እንፈተዋለን። ችግር የለውም። አሁን የተጀመሩ ነገሮች አሉ ና ባንወያይም ደግሞ ዑለሞቹ የሚከባበሩበት ነው አብሮ የሚኖሩበት ነው ጀለሶች ናቸው ዑለሞቹ ይህ ጀለስ ግን እየተናገረ ያለው ማለት ነው ፖለቲካል ተርሚኖሎጂ ነው ይህንን አሳምረን ልታቅ ይገባል ይህ ጀለስ እንደዚህ ሲናገር በየኮሜንቱ አብረው ልክ ነው ምናምና የምትል ሞኛለህ ልክ አይደለም ልክ ነው ካልክ ደግሞ እራስህ አንተ እራሱ አንዱ ዋሀብያ አስፋር አስ የሙስሊሞች መብት እንትን የሚልህ ከሆነ ምንድን ነው የሙስሊሞች መብት መነካት የሚያምህ ከሆነ ዋሀብያነ ይህን አሳምረህ ልታቅ ይገባል። ፖለቲካል ተርሚኖሎጂ ነው። ሙስሊሙን ከፋፍሎ ማጥቂያ ፖለቲካል ተርሚኖሎጂ እንጂ አቂዳ አይደለም፣ ይህ ሰውዬ እየተናገረ ያለው ይህን አሳምረህ ልታቅ ይገባል። ነገ አንተ ይህ አሁን ሙፍቲ ሀጂ ዑመር ኢድሪስ አላህ ይርሀማቸው የእሳቸው ሀዘን ምናምን ሰሞኑን ስለነበረ ነገሮች ምናምን ረግቦ ሊሆን ይችላል እንጂ አሁን ነገ የአክሱም ሙስሊሞች መብት ለምሳሌ የሂጃብ ጉዳይ ምናምናምን ይነሳል። ደሞመንት ያንን ስታነሳ አንተ ዋህብያን አቂዳህ አይመለከተውም ገባህ። አቂዳው ደንተው አይደለም አቂዳህ ደንተው አይደለም፣ ይህ ሰውዬ ማለት ነው። ወር አቂዳህ ወር የሆነ ግሩፕ አባል ነኝ ምናምን የምትለው ደንተው አይደለም። ደሞመንት እንደዚህ አይነት ንግግሮችን መናገር ስትጀምር፣ ደሞመንት እንደዚህ አይነት መብት ይከበር እኩልነት ይከበር ማለት ስትጀምር፣ አንተም ዋህብያ ልትባል እንደምትባል አሳምረህ ልታቅ ይገባል። ይህ ሰውዬ የጠቀመው ያለ ዋህብያና ሌሎቻችን የምናውቀው ዋህብያ ሜልያይ እንደሆነ አሳምረህ ልናቅ ይገባል። እኛ የምናውቀው የአቂዳውንም ልዩነቱን ምኑም አሳምረን እናቃለን። ብናወራበት አብዛኛው ልንፈተው ምንችለው ነው። ገባህ አይደለ? ይህ ጀለስ ግን እየተናገር ያለው ፖለቲካል ተርሚኖሎጂ ነው። መጠቀሚያ አትሁን፣ ሞኝ አትሁን፣ ጥቁሩን በሬ አትሁን። ያን ታሪክ ታቁታላቸው። ጥቁር፣ ቡኒ፣ ነጭ በሬ ምናም ደቅ ብለው እኛ ሶስት ነን ጉልበተኞች ነን የትኛው ጅብ ነው የሚነካን ምናም ብለው ፎከሩ ማለት ነው። እና በቃ ማንንም አንሰማም ማንም አይነካንም ሶስት ነን አንድ ሰው አንዱን እናቆራለሁ ካለ ሁላችንም ምን ዘምተው ምናም ተባባሉ። ከዛ በኋላ ጅቡ ከች ሲል ሶስት ናቸው እንዴት ያደርግ፣ ማታ ደቅ ሲሉ አባይ በተለያየ አቅጣጫ እየጠበቁ ነው የሚያድሩት። እንዴት ይቅረባቸው? ምን አይነት ሀሳብ አመጣ? ጥቁሩና ቡኒውን ጠራና ማለት ነው፣ እነሱ ጋር ለብቻ ሄደና ይሄ ነጭ በሬ ሀሳባችሁ ምናምን ፀዴ ነው አላቸው። በቃ ሀሳባችሁ ፀዴ ነው እንደዚህ ማንም ማይነካችሁ። ግን ይህ ነጭ በሬ ግን ማለት ነው፣ ማታ ደቅ ስትሉ ነጭ ስለሆነ ከሩቁ እየታየ ምናምን እያስቸገረ ነውና እሱን ላሽ በሉት፣ እሱን እንትን ብትሉት ይሻላል። እሱን ዞር ካስደረጋችሁት ማንም ነው ማያያችሁ ምናምን ይላቸዋል። አንተ እውነት ነው ነጭማ ጨለማ ላይ ይታያል ምናምን ብለው አስበሉት ማለት ነው። ሰጡት፣ ጅቡ ነጩን በላ። እንደዚህ እያደረገ ማለት ነው። ቡኒውንም እንደዚህ ያጫወተው እና ጥቁሩ ጋር ደረሰ። አሁን ጥቁሩ ብቻው ነውና ጥቁሩ ምን አለ፣ ያኔ እኔ እኮ የተበላሁት ነጩ ሲበላ ነው እንጂ ድሮን የተበላሁት ቆሜ ነው የሞትኩት አለ ማለት ነው። ከጥቁሩ በሬ ተሻለ አንተ ገባረን፣ ከጥቁሩ በሬ ተሻለ እና የጥቁሩን በሬ አቱን ሞኝ አቱን መጠቀሚያ አቱን የፖለቲካል ተርሚኖሎጂ ሲነገረ ማለት ነው። ዝም ብለህ እንትን አትበል፣ ይሄ ምንድን ነው? አብረህ አትዝመት፣ አብረህ አትብሰስ። ሙስሊም አራዳ ነው አራዳው የማን መጫወቻ አትሆን። እነዚህ የዛሬ 15 ቀን እኮ እንደዚህ አይነት አመለካከት ያላቸው ሰው የሚገርመኝ የሙፍቲ ሃጂ ዑመር ኢድሪስን ሞት ራሱ እና በዛ በሳቸው ጊዜ ያንን ተከትሎ በነበሩ አንዳንድ ባለጊዎች የሚናገሩትን ንግግር እንደ ብሄር ማታገያም የወሰዱ ሰሞኑን መካነ ሰላም ላይ የሙፍቲ አይነት ሼክ ሲገደል ከሙፍቲ እድሜ የሚቀራረቡ የሰባ የሰባዎቹ መጨረሻ እድሜ ላይ ያሉ ሼክ መስጂድ ውስጥ ሲገደሉ፣ የመስጂዱ ጥበቃ የነበሩ ሰውዬ ሲገደሉ ሲያጨበጭቡ ኦር ዲፌንድ ሲያደርጉ የነበሩ ግለሰቦች ዛሬ የሙፍቲን ሙፍቲ መሞታቸውን ተከትሎ አንዳንድ አንድ ባለጌዎች የሚናገሩትን ንግግር እንደማታገያ ለራሳቸው ፖለቲካ ለራሳቸው ብሄራቸው፣ እንዲህ ስለሆነ ና ብሄራቸው እንዲህ ስለሆነ ነው የሚል እንደማታገያ ለመጠቀም እየሞከሩ ያለበት ሁኔታ ሁሉ ታይቷል። በጣም የሚያሳፍረ እስልምና ጥንብ አድርጎ የተፋውን ነገር እዚህ አምጥቶ እስልምናችን ውስጥ አስገብቶ እንደማታገያ የቤ ሁሉም ለራሱ ፖለቲካ ሊጠቀምበት ነው የሚሞክረው ሞኛቱን ፖለቲካል ተርሚኖሎጂ ና አቂዳ ለይ ቅድም ያሳየው ግለሰብ አቂዳውን ልዩነቱን ገብቶት ነው ብለህ ካመንክ ሞኝ ነህ። የእሱ አይነት ሞኝ አንተ ማለት ነው። አቂዳ ልዩነት አልገባውም እሱ ተርም እያደረግህ ያደረገው ፖለቲካል ተርሚኖሎጂ ነው። ሙስሊሙን ከፋፍሎ የሆነ ግሩፕ ወደ ራሱ ለማሰለፍና ሌላውን ለመብላት ነው። ነገ ደግሞ አንተን ይበላሃል። አንተን ደግሞ እንደሚበላ የምታውቀውም ታውቃለህ። እስኪ አንተ ወንድነህ፣ ነገ ተነሳና ማለት ነው የአክሱም ሙስሊሞች የሂጃብ መብታቸው ይከበርበል ከዛ አንተንም ውሃ ብያ ሲለት ይገባል ማለት ነው። ካልገባ አሁን ካልገባ ማለት ነው ያኔ ይገባል።